ታሪክን ያጠኑ ብሎክበስተር ኦፍ ዚ አንሽንት ወርልድ ይሉታል። ሀያሉ የጥንት ስልጣኔዎች በሙሉ ያገነኑት ታሪክ እንደማለት ነው። ሱሜሪያኖች፣ ባቢሎን፣ አኬዲያን፣ ኢትዮጵያውያኖች፣ እስራኤል፣ ቻይና፣ ህንድ፣ ጃፓን፣ ኔቲቭ አሜሪካውያኖች፣ አዜቲክ፣ ማያና ኢንካ የብሪጣኒን የገነቡ ህዝቦች አቦሪጂናልስ የአውስትራሊያኖቹ በቱርክ ብትሻገሩ ኮንጎ፣ ሂማሊያ፣ ቲቤት እና የፓስፊክ ደሴቶችን ብታካልሉ ይህንን ታዋቂና አደገኛ ታሪክ በሁሉም ዘንድ በጥቂት ሽርፍራፊ ልዩነቶች ብቻ ሲነገር ታገኙታላችሁ። ሁሉም ጥንታዊ ስልጣኔዎች ተስማምተው የሚተርኩት በሰው ልጅ ታሪክ ውስጥ ከፍተኛውን ውድመት ያደረሰው የጥፋት ውሃ ተረክን ነው። ይሄ ታሪክ በቦታና በጊዜ በማይገናኙ ስልጣኔዎች ሁሉ በፍርሃትና በመንቀጥቀጥ እየተተረከ ኖሯል። ግን እንዴት እውነት የጥፋት ውሃ የሚባል ዓለምን ያዳረሰ ውድመት ተከስቶ ነበር? ሳይንስ፣ ሃይማኖቶች፣ ተረኮች ምን ይላሉ? የአማልክት ቁጣ፣ የበረዶ ግግር መቅለጥ፣ ኔፍሊሞችን ለማጥፋት ከበላይ አካላት ከማልክት የተላከ መቅሰፍት፣ ወይስ የሰማይ አለት ያደረሰው ጉዳት? የተረፈው እስከዚህ መቅሰፍት ኦትና ፔሽቲም የሱሜሪያሩ ኖህ የመጽሐፍ ቅዱሱ፣ አትራሃሲስ የባቢሎኑ፣ ዲዮክሊያን የግሪኩ ማኑ የህንዱ፣ ዩ የቻይናው። ማንኛቸው ከቤተሰቦቻቸው ጋር ከዚህ የጥፋት ውሃ ተርፎ ምድርን እንደገና ብዙ ተባዙ በሚለው ትዕዛዝ ሞሏት። የእኛ ቀደምት አባቶች እነማን ናቸው? እንደዚህ አይነት ታሪኮች የሚስቧቸው እውነቱንም ማወቅ የምትፈልጉ መመርመር የምትወዱ ሁሉ ይህን ቻናል ቤተሰብ ሁኑ እላለሁ። በተከታታይ እንደዚህ አይነት ስራዎችን እናቀርባለን፣ በቅርብ ቀን